ኦሪት ዘኍልቍ ምዕራፍ ሃያ አምስት ተራ ቁጥር አንድ እስራኤልም በሰጢም ተቀመጡ። ሕዝቡም ከሞዓብ ልጆች ጋር ያመነዝሩ ጀመር። ተራ ቁጥር ሁለት ሕዝቡንም ወደ አምላኮቻቸው መሥዋዕት ጠሩ። ሕዝቡም በሉ፣ ወደ አምላኮቻቸውም ሰገዱ። ተራ ቁጥር ሶስት እስራኤልም በኤልፍ ጎርን ተከተለ የእግዚአብሔርን ቁጣ በእስራኤል ላይ እንደ ሳስነደደ። ትራ ቁጥር አራት እግዚአብሔርም ሙሴን እንዲህ አለው የእግዚአብሔር የቁጣው ጽናት ከእስራኤል እንዲመለስ የሕዝቡን አለቆች ሁሉ ወስደህ በፀሐዩ ፊት ወደ እግዚአብሔር ስቀላቸው አለው። ትራ ቁጥር አምስት ሙሴም የእስራኤልን ዳኞች እናንተ ሁሉ በኤልፌጎርን የተከተሉትን ሰዎቻችሁን ግደሉ አላቸው። ተራቁጥር ስድስት። እነሆ ከእስራኤል ልጆች አንዱ መጥቶ በሙሴና በእስራኤል ልጆች ማይበር ሁሉ ፊት ምድያማዊቱን አንዲቱን ሴት ወደ ወንድሞቹ አመጣት። እነርሱም በመገናኛው ድንኳን ደጃፍ ያለቅሱ ነበር። ተራ ቁጥር ሰባት የካህኑም የአሮን ልጅ የአልዛር ልጅ ፊናስ ባየው ጊዜ ከማኅበሩ መካከል ተነስቶ በእጁ ጦር አነሳና፣ ተራ ቁጥር ስምንት ያንን የእስራኤልን ሰው ተከትሎ ወደ ድንኳኑ ገባ እስራኤላዊውንም እስራኤላዊውን ሁለቱንም ያንሳውና ሴቲቱን ሁለቱንም ሆዳቸውን ወጋቸው። ከእስራኤልም ልጆች መቅሰፍቱ ተከለከለ። ተራ ቁጥር ዘጠኝ በመቅሰፍትም የሞተው ሀያ አራት ሺህ ነበረ። ተራ ቁጥር አስር እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተራ ቁጥር አስራን የካህኑ የአሮን ልጅ የአልዓዛር ልጅ ፊናስ በቅናቴ በመካከላቸው ቀንቶአልና ቁጣዬን ከእስራኤል ልጆች መለሰ። እኔም የእስራኤልን ልጆች በቅንዓቴም አላጠፋሁም አለ። ተራ ቁጥር አስራ ሁለት ስለዚህ እነሆ የሰላሜን ቃል ኪዳን እሰጠዋለሁ አለ። ተራ ቁጥር አስራ ሶስት ለአምላኩም ቀንቷልና ለእስራኤልም ልጆች ኃጢአታቸውን አስተስሬወላቸዋልና ለእርሱ ከእርሱም በኋላ ለዘሩ ለዘላለም ክህነት ቃል ኪዳን ይሆንለታል አለ። ተራ ቁጥር አስራ አራት ከምድያማዊቱም ጋር የተገደለው የእስራኤላዊው ሰው ስም ዘንበሪ ነበረ። የአባቱ ቤት አለቃ የስምዖናውያን የሆነ የሰሉ ልጅ ነበረ። ተራ ቁጥር አስራ አምስት የተገደለችው ምድያማዊት ስሟ ከስዊ ነበረ። እርሷም የሱር ልጅ ነበረች። እርሱም በምድያም ዘንድ የአባቱ ቤት ወገን አለቃ ነበረ። ተራ ቁጥር አስራ ስድስት እግዚአብሔር ሙሴን እንዲህ ብሎ ተናገረው። በፌጎር በፌጎ ተራ ቁጥር አስራ ስድስት አስራ ሰባት እስከ አስራ ስምንት በፌጎር በመቅሰፍቱ ቀን ቀን ስለተገደለችው ስለ ምድያማዊቱ አለቃ ልጅ ስለ እህታቸው ስለ ከስቢ በፌጎር ምክንያት በሸነገሏችሁ ሽንገላ አስጨንቃችኋለሁና ምድያማዊን አስጨንቋቸው፣ ግደሏቸውም።